ለተማክሰኞ ህዳር 16 ቀን 2018 ዓ.ም ተምረት ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የአገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወደ አደረግነው የሀገር ውስጥ መረጃችን እናልፋለን። ጠቅላይ ሚኒስቴር ዶክተር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጋር መወያየታቸው ተገለጸ። ጠቅላይ ሚኒስቴር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዴቪድ አሬም እንደ ራሲን ጋር መወያየታቸውን በይፋዊ የማህበራዊ ትስር ገጻቸው ላይ አስፍረዋል። ውይይቱ ዛሬ ጠዋት መደረጉንና በቀጠናው የጸጥታን የበለጠ ትብብር ለማድረግ በሚቻልበት ጉዳይ ላይ ያተኮረ መሆኑን ጠቅላይ ሚኒስቴሩ በማህበራዊ ትስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ባሳለፍነው አመት ሰኔ ወር ጠቅላይ ሚኒስቴር ዶክተር ዶክተር አብይ አህመድ ከአሜሪካ ማርክኮቭ ጀነራልና ከአፍሪካ እዝ ከሆኑት ጀነራል ማይክሮ ላንጋን ጋር የጋራ ፍላጎት በሆነው የሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸውም ይታወሳል። በቤንሻንጉል ጉምዝ ክልል የሸኔ ታጣቂዎች ፈጸሙት በተባለው ጥቃት ህፃናትን ጨምሮ ከአርባ በላይ ሰዎች መገደላቸው ተገለጸ። በቤንሻንጉል ጉምዝ ክልል መተከል ዞን ቡሏር ወረዳ በኬጂ ቀበሌ ቅዳሜ ህዳር 13 ቀን 2018 ዓ ም የሸኔ ታጣቂዎች ፈጸሙት በተባለው ጥቃት ህፃናትን ጨምሮ ከአርባ በላይ ሰዎች መገደላቸውን ነዋሪዎች አስታውቀዋል። አንድ የበጎጂ ነዋሪ ጥቃቱ ቅዳሜ ከማለዳው 11 ሰዓት ጀምሮ እስከ ጠዋት 2 ሰዓት ድረስ መፈጸሙንም ገልጸዋል። ጥቃት አድራሾች ቤት ለቤት እየዞሩ ጥቃት ማድረሳቸውን ከነዋሪዎች የተገኘ መረጃ ያመላክታል። የሟቾች ቁጥር ከአርባ እንደሚበልጥ የተገለጸ ሲሆን ለጥቃቱ የሸኔ ታጣቂዎችን ተጠያቂ አድርጓል። የቡለን ወረዳ ምክትል አስተዳዳሪ አቶ ሽበሺ ባሬዳ በበኩላቸው ጽንፈኛ ታጣቂ ቡድን ሲሉ የጠሩት አካል ህዳር 13 ቀን 2018 ዓ.ም ከንጋቱ 11 ሰዓት ተኩል ወደ ወረዳ ባጉጂ ቀበሌ በመግባት በንጹሐን ዜጎች ላይ አሰቃቂ ድጋትን አድርሰዋል ብለዋል። ምክትል አስተዳዳሪው ቡድኑ በፈጸመው ጥቃት የወረዳው መንግስት እጅግ ማዘኑን ጠቅሶ እንደዚህ አይነት አጸያፊ ድርጊት ማህበረሰቡ በማውገዝ እንዳለበትም አሳስቧል። በጥቃቱ ለተሰዉ ዜጎች ቤተሰቦች መጽናናትን ተመኝተዋል ሲሉ የወረዳው ኮሚኒኬሽን በአሰራጨው መረጃ አመላክተዋል። አቃቢ ህግ በአቶ ታዬ ደንዳ ባደረጉት ቃለ ምልልስ ላይ ተመስርቶ ሶስት ተጨማሪ ክሶች እንደቀረበባቸው ጠበቃቸው አስታወቁ። በቀድሞ የሰላም ሚኒስቴር ዴታ እና የጨፌ ኦሮሞ አባል በነበሩት አቶ ታዬ ደንዳ ላይ ሶስት አዳዲስ ክሶች ማቅረቡን ጠበቃቸው አበራ ንጉሴ ተናግረዋል። እነዚህ ሶስት ተጨማሪ ክሶች የቀረቡት ትናንት ዳር 15 ቀን 2018 ዓ.ም በዋለው ችሎት ላይ መሆኑንም አስታውቀዋል። የትናንትናው ችሎት ተሰይሞ የነበረው አቶ ታዬ ደንዳ ቀደም ሲል ከቀረበባቸው ሶስት ክሶች መካከል ጥፋተኛ የተባሉት በህገ ወጥ መንገድ የጦር መሳሪያ ይዞ በመገኘት በሚል ሶስተኛ ክስ የቅጣት አስተያየት እንዲቀርብ ነበረ። የተከሳሽ ጠበቃ አበራ ከችሎቱ በኋላ እንዳሉትም አቃቢ ህግ በችሎቱ የቅጣት አስተያየታቸውን ከማቅረብ ይልቅ በሶስት ተጨማሪ ክሶችን ማቅረባቸውንም ገልጸዋል። የጠበቃ ወገን ስለ ጉዳዩ የአሰራር ለውጥ አስቀድሞ እንዳልተነገረውም ተናግረዋል። ጠበቃቸው አክለውም አቶ ታየ ደንዳአ ሶስተኛ ተጨማሪ ክሶች የቀረበባቸው በቅርቡ ሆርን ኮንቨርሴሽን ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ ላይ ባነሷቸው አስተያየት ላይ ነው ተብሏል። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ።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 እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ ቀጥለናል። ከውጭ ወር ያገኘናቸው መረጃዎቻችን እናልፋለን። የሱዳን ጦር አዛዥ በተባበሩት አረብ ኤምሬት የቀረበውን የእርቅ ሀሳብ ውድቅ ማድረጋቸውን አስታወቁ። የሱዳን ጦር ኃይል መሪ የተባበሩት አረብ ኤምሬት በኳድ ውስጥ ያለውን ተሳትፎ ያዳላ ነው በማለትም ኳድን የቀረበውን የተኩስ አቁም እቅድ ውድቅ አድርገውታል። አብዱልፈታህ አልቡርሃን ሁለታ ለከፍተኛ ወታደራዊ አዛዥና ለደህንነት ባለስልጣናቸው እንደተናገሩት በዚህ ወር ኳድ፣ ዩኤስኤ፣ ኤምሬትና ሳውዲ አረቢያና ግብፅን ጨምሮ ቡድኑ ያቀረቡት የእርቅ ሀሳብ እስካሁን ከሁሉ የከፋ ነው ሲሉም ወቅሰዋል። ሀሳቡ ተቀባይነት የለውም ያሉት አልቡርሃን የታጠቁ ኃይሎች ህልውናን የሚያስጠብቅና ሁሉንም የጸጥታ ኤጀንሲ መፍረስ የሚደግፍ ነው ብለውታል። ሱዳን አርኤስኤፍ ወደ ኋላ ፈግፍጎ በተወሰኑ አካባቢዎች እንደታገደ ትጠይቃለች። ይህም ደግሞ የተኩስ አቁም ስምምነቱ አካል መሆን አለበት ሲሉ አልቡርሃንም አክለዋል። በሱዳን ጦር ኃይሎች እና ና በፈጥኖ ድጋፍ ኃይሉ ሰጪው አርኤስኤፍ መካከል ያለው መራራና የእርስ በርስ ጦርነት በአስር ሺህ የሚቆጠሩ ሰዎች የገደለ 14 ከዚያ በላይ ያፈናቀለ እንዲሁም ደግሞ የሰብአዊ ቀውስን ያስከተለ ሆኖ ዛሬም ድረስ ቀጥሏል። በዚህም ሱዳን በተባበሩት አረብ ኤምሬት ሚና የተነሳ የተኩስ አቁም ስምምነት እቅድን ታማኝነት የጎደለው መሆኑን አልቡርሃን በድጋሚ ተናግረዋል። አሁን ሁሉም የተባበሩት አረብ ኤምሬት በሱዳን ግዛት ላይ ለሚነሱ አማጽያኖች የሚያደርጉትን ድጋፍ ያውቃሉ ሲሉም በአደባባይ ወንጅለዋል። በመሆኑም ሽምግልናው በዚህ አቅጣጫ የሚቀጥል ከሆነ ሽምግልናው አድሏዊ እንደሆነ እንቆጥረዋለን ብለውታል የተባበሩት አረብ ኤምሬት RSFን በማስታጠቅና በገንዘብ በመደገፍ እንዲሁም ደግሞ ግጭትን ለማራዘም የራሷን ቀጠናዊ ጥቅም ለማስከበር በተጨማሪም የሱዳኑ ወርቅና ሌሎች ማዕድናትን ለማግኘት በመርዳት ከፍተኛ ክስ ሲዘነዘርባትም መቆየቱ ይታወሳል። በመጨረሻ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ከቻይናው መሪ ሺጂፒያንግ ጋር በስልክ መነጋገራቸው ተገለጸ። ፕሬዚዳንቱ ከዢ ጋር በስልክ ከተነጋገሩ በኋላ በሚያዝያ ወር ወደ ቻይና እንደሚያቀኑም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በሚያዝያ ወር ቤጂንግን ለመጎብኘት መስማማታቸውም ነው የታወቀው። ሁለቱ መሪዎች ያደረጉት የስልክ ንግግርን ተከትሎ የቻይናው ፕሬዚዳንት ዢ በሚቀጥለው ዓመት መጨረሻ ላይ ይፋዊ የስራ ጉብኝት እንዲያደርጉ እንደጋበዟቸውም ትራምፕ ገልጸዋል። በደቡብ ኮሪያ ከአንድ ወራት ገደማ በፊት የተገኙት ትራምፕና ዢ በዚህ ጉዳይ ላይ መወያየታቸውን ፕሬዚዳንት ትራምፕ እና የቻይና የውጭ ጉዳይ ሚኒስቴር ማስታወቃቸውም ይታወሳል። ከቻይና ጋር ያለውን ንግድ በእጅጉ በጣም ጠንካራ ነው ሲሉ ትራምፕ በቱሩዝ የሶሻል ሚዲያ ገጻቸው ላይ ይፋ አድርገዋል። ትራምፕ የቻይና አዲስ የመንግስት ኤጀንሲ በሁለቱ ሀገራት በኩልነት በመከባበር እና በጋራ ጥቅም ላይ በመመስረት ትክክለኛ አቅጣጫ ወደፊት መጓዝ አለበት የሚል መግለጫንም ማውጣታቸውን ቢቢሲ ዘግቧል።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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት። ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።